እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ፣ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ። ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወት የሰዎች እንደዚህ ወደ ሌላ ምነት ሲሄዱ ምንም አይመስለኝም፣ ግን አንተ ትናንትና ነው መችልታ ነው ሻሃዳ ስትይዝ አሰላሙ አለይኩም ወራህመቱላሂ ወታላሁ ወበረካቱ። እንደተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬ በጣም የሚያስገርምና የሚያስደነግጥ ቪዲዮ ነው ይዤላችሁ የቀረብኩት። ከዚህ በፊት እንግዲህ ጉድ አይዲያ የሚባል ሰው ሰምታችሁ ሊሆን ይችላል። ላይቭ ላይ እነ ሁሱ ጋር ወይም ደግሞ እነ ወሂድ ጋር ምናምን እየቀረበ በጣም ሲከራከር የነበረ ሰው ነው እና አሁን እስልምናን ተቀብሏል። አላሁ አክበር፣ አላሁ አክበር። በጣም የሚያስደስት ነገር ነው። ይህ እንግዲህ ብዙዎችን ያስደነገጠ ጉዳይ ነው። በአንደኛው ቻናሌ ደግሞ በዚህኛው ቻናሌ ቪዲዮዎችን ሰርቼ ነበር በነበርና ብዙ ሰዎች ስለ እዚህ ሰውዬ ቪዲዮውን ስራ ልንባላችሁ መሰረት እንግዲህ ቪዲዮውን ሰርች አቅርቢያለሁ ማለት ነው። እስከ መጨረሻው ተከታተሉት። በጣም ብዙ የምታተርፉበት ነገር አለ ብዬ አስባለሁኝ። ቀጥታ ወደ ቪዲዮ ልወስዳችሁ። እንደዛ እንዳልመከርከኝ እንዳልተቆጣኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምትል ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም፣ ግን አንተ ትናንትና ነው መችልታ ነው ሻሃዳ ስትይዝ አላውቅም። የምር በጣም ነው ያለቀስኩትኝ። ያለቀስኩት ለምን ሰለምክ ብዬ ሳይሆን እንዲህ እንደዛ ሲመክር ሲቆጣ የነበረ ልጅ፣ ልክ አይደለሽም ሲለኝ የነበረ፣ እኔም ከጨለማ ህይወት አወጣው ሲል የነበረ፣ እንዴት ነው እሱ የራሱን ነፍስ የሚያጠፋው? የእኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝና እኔ እንጃ ምን እንደምልህ አላውቅም የምር ግን ምክንያት ምንድን ነው አንተ ለምን ከምነት ለመውጣት ምክንያት ምንድን ነው የምርም ሰዎች ስንባል ሁላችንም አስመሳዮች ነው የአስመሳዮች ነን ስንል ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ አፋችን ደግሞ ሌላ ነው የምር የምርመ ከአንተ ላይ ያነበብኩት ያንን ነገር ስትናገር ጥቂ ሰው ልጅ የሆነ የራሱ የሆነ ሌላ ጥያቄ ያለው ውስጡ የሚያርፍበት ነገር አለ እና ቅድም ሳዝም እያለ ነበረ አፋችን ሌላ ነው ስታችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም። እና እንኳን አረፍክ ነው መልህን እየምር አምላክ መፈለግ ቀላል አይደለም። ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስ ማሸነፍ በጣም ከባድ ነገር ነው። ና ወንድ የሚባለው ግለሰብ እንግዲህ እንኳን እሱ ሊሰልም ይቅርና ሌሎች ደግሞ ወደ እስልምና ሊመጡ ሲሉ በጣም የሚመክር የሚያስጠነቅቅ፣ በተለያየ መንገድ የሚከለክል ሰው ነበር። እንግዲህ አላህ ይሻው ነው እና እንግዲህ አላህ የፈለገውን ሰው ሂዳ የሰጠን ራስ መሸነፍ በራሱ ሀይል ይጠይቃል ትግል ይጠይቃል እኔ እንኳንም ማረፍክ ነው የምልህ በመስለምህ ተቃውሞ የለኝም ግን እንደዛ እኔ እንጃ የምትልክልኝ ሀዲሳት ሁላ እንዴት ነው እኔ መሸም አይጠፋኝም እንደዛ እንዳልመከርከኝ እንዳውም ከሌሎች ጋር ልስማማም አንተ ነበርክ በትዕትና በፍቅር ቃስ አድርገህ ስትመክረኝ እየነበረው ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነው መጨረሻ ላይ እንዳውም ካስታወስክ ብሎክ ያደረገኝ ሁላ በቃ እንጂ አሰሚም ሁልጊዜ አዳርሽም ውሎሽ ሙስሊም ቤት ነው ብለህ ነው። በብሎክ ነው የተለያየ ነው በነገር ምድ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ። እንጂ ብሎክ ነበርን ጭራሽ አናዋራም ተጣልተን ማለት ነው። በቃ ሙስሊም ቤት አትግቢ ቢሉኝ ማለት ነው። እና ይህን ያክል የምትመክር የነበርክ ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁ። እና እንዴት ነው ልትሄድ የቻልከው? ማለት አላቅም። ብቻ ህይወት ጥያቄ። አመሰግናለሁ። እሺ ጉዳይ ዲ አለክ እሺ። በቅድሚያ ፒ ኬ አብርሃም ሰላም አለይኩም ብያለው፣ አሲያ ሰላም አለይኩም። እንትን እሷ እራሱ መስማት ፈልግ ነበር አሲያን። ጉዳይ ዲ ሳታወራ በፊት ደግሞ አንድ መናገር ፈልሶ ነገር አለ። ምንድን ነው? እኔ አልሰማም ሰው ሲናገረኝ ነው አልሰማ ስለ በጣም ሰው ምንድን ነው ያለኝ፣ በጣም ቤት እከፍታለሁ። ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቁሞ የሚወያየው ቤት ገብቶ ምናምን፣ ሰዎች ብዙ ሲናገሩ ምናምን ሁላ ትናገሯት ምናምን እያለ በትህትና የሚዘግና ቃል አለኝ። ያስለም ሙስሊሞች ቤት እንዳትገቢ አለኝ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድ እንደዚህ ያደርገዋል ብለን እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ፣ እንዳትሄድ፣ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኚ ምናምን ምን ይለኛል እና ይህን ያክል የሚመክር ወንድም ነው። ያቻላቸው አሲያ አለሽ ጉዳይ እያናገረች ነው። እሺ ሰላም ሰላም ነው አለን አለን እንዴት ነሽ? አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩ የነበረ በቀደም መታ እና ላይሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህና ያህና ክቼ ሳየው እኔ ጋ ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣ። በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም በጣም እኔ እንጃ አላ ስብሃኑ ታላ ያጽና መጨረሻህን ያሳምርልህ። በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው። እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ? የኛ በቃ ከኛ ጋር ቢሆኑ እኔ ደስታይ ነው። እና አላሁ ስብሃነ ወተዓላ መጨረሻህን ያሳምርልህ በዲነል ኢስላም እንደተቀበልክ መጨረሻህን በዲን አልእስላም እየወሰደህ ማለት ነው። በጣም ደስ ብሎኛል፣ ጉድ ስላገኘው እንሻላ ፎሎ አድርገኝ እሺ። ያው ብሎክ ነበርክ፣ ፈትጅ አለው ከቤቴ ማለት ነው። ንሻላ ደስ ብሎኛል። ወድጋሚ መሐመድ እሺ፣ ያሳይ ስላገኘዎች ደስ ብሎኛል። ፎሎወሩን መልሳለው። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም። ያው ዝም ብሎ ነው ቃል የተጠየቀችኝ ጥያቄ ያለእና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ እኔ እኔ እወድሻለሁ በጣም እወድሽ እህቴ ነሽ። እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት ማለት በዚህ ሰዓት መክርሻለሁ ግን ስላለፈው ሁኔታ ለተየክሺ ነገር፣ አንቺ ብቻ አይደለሽም። ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄደን አቤት ድምጽ ሰሞልል አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ለቀው ወደ እስልምና ሊሄዱ የሚያኩቡኩቡ ሰዎችን ንጽጽር ምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትኑ ላርእሶች በቴሌግራም አይ ቲንክ አስታውሳለሁ አንቺ ስታውሪ ነው ትዚያ እልክልሽ ነበረ። ቤትሽ ውይይት የምታደርግባቸውን አርዕስቶች እኔ በፊት ውይይት ያደረኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አለሽ? ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው ምገባውን የውይይት አርስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ፣ ምንድን ነው እስልምና ላይ አለ ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው አንድ የሚፈልገው እስልምና ላይ ንፅፅር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና እንዲፌንድ አደርጋለሁ፣ ኦር እስልምና ውሸቱን ውሸት የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንፅፅር ለማድረግ የገባ ሰው ምንም ጥያቄ የለው። መረጃ ይዞ ይንቀሳቀሳል። የቻለውን ያህል የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስኪ ተመልከች ንፅፅር የሚሰሩ ሰዎች አሁን አንቺን ሰው ነው ይላከልኝ አረ አንድ የኦርቶዶክስና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣው። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩች ነበረ እና ግን እኔ ደግሞ እየጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ። እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነበረ፣ እየሞከርኩ ነው። እንደ ሌሎች ወንድሞች ሶ ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉዳይ ዲያ ነው። ሶ ጉዳይ ዲያ ታዲያ ምንድን ነው እንዴ? ኢየሱስን ካድሽ ምናምን ብለህ ስታስተምር የነበረ ሰው አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ? የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ ያለፉ ጊዜያቶች በሙሉ አስተማሩ ያስተማሩ ነገር ምንድን ነው፣ እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስ ነው። ለእኔ ማለት ነው፣ ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም በግቢ ዘሴም ቶፒክ ነው። ሁሉም ጋር የሚዞረው የሚሽከረከረው፣ እንደው አንዳንድ ጊዜ ላይፍ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁ ይሉኛል እኮ። አስቤበት አይደለም እኔ፣ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዘው ይመጣሉ። እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው። ይሄ በገለባ ነው። ዝም ብሎ ነው የሰበሰብ ነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም እራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ አንድ ጌታ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሴጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል ስትጂ ስትወጪ የቴስት ብትወኝ ምንም አይሉሽም። ኦሪንጂ ሰስ ብትገብ ምንም አይሉሽም። ጆባዊትነስ ብትከታይ ምንም አይሉሽም። እስልምና ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታ እና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሚሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፈው ነቅር የሚለው እስልምና ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽም፣ አንድም መልሽ የልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖትን ማስመሰርሽበት ይሽበት ቁርአን የአላህን ቃልና ትዕዛዛቶችን ብትሰሚ ብታነቢ፣ እኔ እመክርሻለሁ። ሱረቱ ቅድም ኢብራሂም ያስተማረውን ሱራ አልመኢዳ አምስተኛውን ሱራ አንቢው እሱም ብታነቢው ክርስትና ላይ ያለው ስህተት አይሁዶች ላይ ያለው ስህተት ይገባሻል።